ሰላም ሰላም ሰላምና ጤናን ፍቅርን በረከትን ያድልኝ ክብራትና ክብራን የሣድስ ቤተሰቦቼ እንደምን አላችሁልኝ? እንደምንስቆያችው ሁለት መሰረታዊ ሀሳቦች አሉን። አንዱ ግን በጣም ጠቃሚ ነው። ሌላኛው ጨምረን እዚህ ላይ የምንዘልቅበት። እንግዲህ የኢትዮጵያ ውስጥ ለረጅም ጊዜ የነበረ የቆየ በክልል በተከፋፈለ አደገኛ የታርጋ አሰጣጥ ረጅም ጊዜ ዋጋ አስከፍሎ እንደቆየ ይታወቃል። እንግዲህ ዛሬ በሰማነው ደግሞ ቢቢሲ ይዞት ወጥቷል፣ ይሄን ዜና በኢትዮጵያ ሁሉም የተሽከርካሪ ሰሌዳዎች ኢት ወይም ደግሞ ኢቲ በሚል መለያ እንዲኖራቸው ሊደረግ ነው። ኦልሞስት የኢትዮጵያ መኪናዎች እንደምታውቁት በክልል ታርጋ ተከፋፍለው የሚሰሩ ናቸው። ረጅም ጊዜ ይሄንን በተመለከተ ይሄ ጉዳይ መፈጸሙ ምን ይጠቅማል የሚለውን አራት ጠቀሜታዎች አሉት እነዚህን አራት ጠቀሜታዎች በዚህ ፕሮግራሜ ላይ በደንብ አሳያችኋለሁ። እንደ ሀገር የሚጠቅመንን ነገር መሰረት አድርጌ በዚህ ፕሮግራሜ ላይ እጠቅስላቸዋለሁ። ሌላኛው እንግዲህ የኦቲዝምን ይመለከታል። ኦቲዝም እንደሚታወቀው በኢትዮጵያ ውስጥ በከፍተኛ ደረጃ እየተሰራጨ አሁን ድረስ በዓለምም ይሄ ተጽዕኖ ያለው እንደሆነ ይታወቃል። እንግዲህ ዛሬ በሰማነው መሰረት ከሆነ የዋይት ሀውስ መንግስት የዶናልድ ትራምፕ መንግስት በጣም የሚገርም ስቴፕ ሀገሪቱ እንድትከተል አድርጓል። ያውም ሲዲሲ የሚባለው ተቋም በዚህ ዙሪያ ላይ ጥናት እንዲያደርግ የሚጠይቅ ነው። ይሄም እንግዲህ መሰረት የሚያደርገው ኦልሞስት በዚህ ኦቲዝም ላይ በሲክሪት ተሰርቷል ወይም ደግሞ ምስጢራዊ አጀንዳ ተደርጎበታል ብለው የትራምፕ መንግስት ያምናል። ለዚህም መሰረት በማድረግ ኦቲዝምን በተመለከተ እንግዲህ አዲስ እያሰሩት ያሉት ነገር ምንድነው? በዚህ ፕሮግራሜ ላይ በደንብ አድርጌ ያሳያቸዋል። ወደ መጀመሪያው መረጃ ልለፍላችሁ። እንግዲህ ዘረኝነት ጥንብ ናት። በጣም የምትገለማ ናት። በጣም ደስ ማትል ስፒሪት ናት። ይሄንን ሊያስተካክሉ ከሚችሉ ነገሮች መካከል አንደኛው በኢትዮጵያ የሚመዘገቡ ሁሉም ተሽከርካሪዎች ኢቲ የሚል መለያ እና የኢትዮጵያ ካርታ ያለበት አዲስ የመለያ ሰሌዳ እንዲኖራቸው የሚያደርግ መመሪያ መጽደቁን ቢቢሲ ዘግቦታል። በትራንስፖርትና ሎጂስቲክ ሚኒስቴር የወጣው መመሪያ በአሁኑ ሰዓት በስራ ላይ ያሉ ተሽከርካሪ ሰሌዳዎች ላይ የሚቀመጠውን የተለያዩ የክልሎችና የከተማ አስተዳደር መለያዎችን አላካተትም በሚል ዜናው አስቀምጦታል። በጣም ነው ደስ ያለኝ ይሄን ነገር እንደሰማው አልዋሻቸውም ምክንያቱም ለረጅም ጊዜ በኢትዮጵያ ውስጥ የሚሽከረክሩ መኪናዎች ረጅም ርቀት የሚጓዙ የጭነት መኪናዎች ሁሉ ሳይቀር በአንድ ክልል እያቋረጡ በሚሄዱበት ሰዓት የዛ ክልል ታርጋ ለሌላቸው አሽከርካሪዎች በጣም ብዙ ጉዳት ሲያቀርብ የነበረ ነገር ነው። ስለዚህ የዚህ ጉዳይ መካተቱ በጣም የሚገርም ነገር እንዳለበት ማየት እንችላለን። ውድ ቤተሰቦቼ በተለይ ዝረኝነትን ይሄ ክፋትን በመጨረሻዎቹ ዘመናት እግዚአብሔር በምድራችን ላይ የሰጠን እውነተኛ ጸጋ የሚሆነው አብሮ የመኖር ጥበብን የሚያጠፋና ኢትዮጵያን በተለይ አሁን እያዳከመ ያለ የዘረኝነትን መንፈስ ሊቆነጠጡ ከሚችሉ ነገሮች መካከል አንዱ እንደሆነ መለየት እንችላለን። በዚህ ጉዳይ ስለዚህ ኢቲ ወይም ደግሞ ኢቲ የሌሎችም ለምሳሌ እንደ ደህ አማ ኦሮ ቤኒ ምናምን እየተባለ ትግ እየተባለ በየክልሉ እየከፋፈለ የሚመጣ የነበረ የትራንስፖርት ኮድ አሰጣጥ ነው። ያንን ይቀይርና ኤቲ ይላል። ከዛም የኢትዮጵያ ካርታ ያለበት የመለያ ሰሌዳ ቁጥር ይታተማል ማለት ነው። እንግዲህ ሚኒስትሩ በኢትዮጵያ በተሽከርካሪዎች መለያ ቁጥር ሰሌዳ አይነቶችና ምልክቶች መወሰኛና የአገልግሎት አሰጣጥ መመሪያ 150 ህዝባር 2017 በሚል መጽደቁን ባሳወቀው በዚህ ሰነድ ላይ በሀገሪቱ ያሉ ተሽከርካሪዎች መለያ ቁጥር ሰሌዳ እንደሚቀየር ነው የገለጸው። ይህም የተሽከርካሪዎች መለያ ቁጥር ሰሌዳ መለወጥ በዋነኛ ያስፈለገበት ምክንያት ኢትዮጵያ የተቀበለቻቸው ዓለም አቀፍ ስምምነቶችን መሰረት ያደረገ እንዲሆን እና የነበሩ የአሰራር ክፍተቶችን፣ የሀብት ብክነት እንዲሁም የሀሰተኛ ሰሌዳዎችን ለመቆጣጠር መሆኑን ይጠቁማል። እዚህ ጋ ምናልባት የምናየው የሌሎች ለምሳሌ የአይኤምኤፍ ግፊት አይኤምኤፍ በተለይ ብድር በሚሰጥበት ሰዓት ካደረጋቸው ነገሮች መካከል ምናልባትም አንዱ ይሄ ሊሆን ይችላል እየተባለ ተነገረ ይገኛል። ስለዚህ ታርጋዎችን፣ ምክንያቱም በብዙ የንግድ ትስስር ላይ ከፍተኛ ተጽዕኖ ይፈጥራሉ። ይህም የንግድ ትስስር ደግሞ ለምሳሌ አንድ የጭነት መኪና የያዘ መኪና ኦልሞስት ከክልል ወደ ክልል ነፃ ሆኖ መንቀሳቀስ አይችልም በነዚህ የክልል ታርጋዎች የተነሳ ስለዚህ አይኤምኤፍ እነዚህን ብድር ከመስጠቱ አስቀድሞ ከጠየቃቸው ወይም መሻሻል አለባቸው ብሎ ካላቸው ነገሮች መካከል አንዱ ይሄ ነው። ምክንያቱም በከፍተኛ ደረጃ የንግድ ትስስር ከሌለ ነፃ የንግድ ትስስር ቀጠናዎቹም ነፃ ሆኖ መስራት ካልቻሉ የሚያመጡ ተጽዕኖ በጣም ከባድ እንደሆነ ይታወቃል። ስለዚህ ያበደረው ብድር ወይም ገንዘቡ በትክክል ወደ መስመር እንዲመጣለት ከፈለገ አይኤምኤፍ እነዚህን ነገሮች በግልጽ ማሳየትና እንዲ እንዲስተካከሉት ማድረግ እንዳለበት ይታወቃል። ውስጥ ለውስጥ ከሚወሩት ነገሮች መካከል አንደኛው እንግዲህ በአገልግሎት አሰጣጡ ላይ ይሄ እንዲጸድቅ ሲደረግ ዋነኛ ኢትዮጵያ የተቀበለቻቸው ዓለም አቀፍ ስምምነቶች አሉ እነዚህ መሰረት ያደረገ ነው በሚል ገልጾታል። ሚኒስቴር መስሪያ ቤቱ እንግዲህ አዲስ በወጣው የተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶች ምልክቶችም መወሰኛው እንዲሁም የአገልግሎት አሰጣጥ መመሪያው ቁጥር 1050 ህዝባር 2017 ዓ ም መሰረት በመላው የኢትዮጵያ አገልግሎት ላይ የሚውል የሰሌዳ ቁጥሮች ተመሳሳይ መለያ እንዲኖራቸው እንደሚደረግም ተደንግጓል። በትራንስፖርትም በሎጂስቲክስ ሚኒስቴር በወጣው መመሪያ ክፍል 2 ስር ስለ ተሽከርካሪ መለያ ቁጥር ሰሌዳ አይነቶችና ምልክቶች በሚል እንደተጠቀሰው ሁሉም የተሽከርካሪ መለያ ቁጥር ሰሌዳዎች በእንግሊዝኛና በግዕዝ ፊደላት ኢትዮጵያን የሚያመለክት አጭር ጽሑፍና የሀገሪቱ ካርታ ይኖርባቸዋል። በሀገሪቱ የሚመዘገቡ ሁሉም ተሽከርካሪዎች የሚለጥፉት የመለያ ቁጥር ሰሌዳ ላይ የኢትዮጵያ ካርታ እንዲሁም በሀገራችን ባጸደቀችው ዓለም አቀፍ ስምምነት መሰረት የተሰጣት ሀገራዊ ልዩ ምልክት ኢቲኤች የሚል ነው። ስለዚህ ይህን ኢት የሚል የግዕዝ ፊደላትና የላቲን ፊደላት ይዘው ይወጣሉ ማለት ነው። ስለዚህ ኢቲኤች በሚል ይዘው ይወጣሉ ማለት ነው። ይህ ዓለም አቀፍ ህግ ነው። ወደ ዓለም አቀፉ ሲስተም የሚከትነው ታርጋዎች በዚህ ደረጃ መለየት በጣም በጣም ትልቅ የሆነ ሳይወዱ በግዳቸው ኦልሞስት ወደዚህ አይነት ስርዓት እንዲመጡ የሚያደርግ የፖለቲካ ሳይሆን ዓለም አቀፍ አጠቃላይ የፖለቲክስም ይሁን ዓለም አቀፍ ተጽዕኖ ምንም ነገር ይሁን የዛ ውጤትም ጭምር ምን ያህል መልካም ሆኖ እንዳለ እናያለን፣ እናስተውላለን በዚሁ ማለት ነው። በተጨማሪም ሚኒስትሩ የመለያ ቁጥር ሰሌዳ አሰጣጡ ሶስት የላቲን ፊደላትና አራት ቁጥሮችን በመጠቀም ተከታታይ ቁጥር ያላቸው የመለያ ቁጥር ሰሌዳዎች እንዲመረቱ እንዲያደርግም መምሪያው ገልጿል። እንግዲህ ሚኒስትሩ የተሽከርካሪዎች የመለያ ቁጥር ሰሌዳዎች በቀለም ህብር፣ በፊደላት በተጨማሪም የመለያ ቁጥር ሰሌዳዎች ሲመረትም ለቁጥጥርና ለምዝገባ አላማ የሚያገለግሉ መረጃዎችን የሚሰጡ ምስጢራዊ ምልክቶችን እያንዳንዱ የሰሌዳ አይነት እንዲኖረውም ያደርጋል በሚል ገልጾታል። በዚህ መሰረት እንግዲህ የመለያ ቁጥር ሰሌዳዎቹ የተሽከርካሪዎችን ባለቤት የሚሰጡት አገልግሎት እንዲሁም የኃይል አጠቃቀምን የሚያመለክቱ ቀለማት እንዲሁም ሌሎች መለያዎች እንደሚኖራቸው መመሪያው ላይ ተጠቅሶ እናያለን። በዚህ መሰረት በኤሌክትሪክ ወይም ታዳሽ ኃይሎች የሚሰሩ ተሽከርካሪዎች ሰሌዳ ከሌሎች በተለየ መልኩ አረንጓዴ ትራንስፖርት ወይም ግሪን ትራንስፖርት የሚል የጽሁፍ መለያ እንደሚይዝም መመሪያው ላይ ሰፍሯል። ከዚህም በተጨማሪ እንግዲህ ልዩ መግለጫ ያለው የተለየ መለያ ቁጥር ሰሌዳ የሚፈልጉ ግለሰቦች በሚያቀርቡት ጥያቄ መሰረት ለሚጠይቅ እንደ ሁኔታው በልዩ ሁኔታ ሊሰጣቸው እንደሚችል የሚኒስቴሩ መስሪያ ቤት መመሪያ ያሳያል። ለምሳሌ በብዙ ጊዜ የሚታወቁ ባለሀብቶችም ሌሎችም በስማቸው እንደሚታወቀው ታርጋ የማትም የሌሎች አለማት ልምምድም ወደ ሀገር ውስጥ ሊያስገባ ይችላል። ይሄ ነገር እንግዲህ መመሪያው እንደሚገልጸው የትራንስፖርት ሚኒስተር ይፋ ያደረገው አዲሱ የሰሌዳ አይነት ከዚህ ቀደም በተመዘገቡ ተሽከርካሪዎች ላይም ተግባራዊ ይሆናል ተብሏል። መመሪያው በስራ ላይ ከመዋሉ በፊት የተመዘገቡ ተሽከርካሪዎች የቀድሞውን ሰሌዳ ለመዝጋቢያው አካል በመመለስ አዲስ የተሽከርካሪ መለያ ቁጥር ሰሌዳ በመውሰድ በዚህ መስራት ወይም መተግበር እንደሚኖርባቸው ነው የሚጠቁመው። ተሽከርካሪዎቹ እንግዲህ ነባሩን ሰሌዳ በመመለስ አዲሱን የሚወስዱት ሚኒስትሩ በሚያዘጋጀው ጊዜ ሰሌዳ መሰረት እንደሆነም መመሪያው ገልጿል። እንግዲህ በአፄ ሚኒልክ ዘመን የመጀመሪያ ተሽከርካሪ ኢትዮጵያ ከገባች ጊዜ ጀምሮ ለመኪናዎች የመለያ ቁጥር መስጠት እንደተጀመረ የሚነገር ነው። ከዚያ በኋላ ወደ ስልጣን በመጡት አስተዳደሮች በሀገሪቱ ቢያንስ ሶስት ጊዜ የአሽከርካሪ መለያዎችን ሰሌዳ ቁጥር ለውጥ ተደርጓል። በንጉስ በቀዳማዊ ኃይለሥላሴ ዘመንም የነበረው የሰሌዳ ቁጥር ወታደራዊ መንግስት ወደ ስልጣን ከመጣን በኋላ የተቀየረ ነው። ከዛ በደርግ ዘመን የነበረው ደግሞ የኢህአዴግ ስልጣን ከያዘ በኋላ ለውጥ አድርጎበታል። በኢህአዴግ ዘመን ላገልግሎት የበቃው እና እስካሁንም በስራ ላይ ያለው የተሽከርካሪዎች መለያ ቁጥር ኢት የሚል መለያ ካላቸው ከተወሰኑ ተሽከርካሪዎች ውጭ አብዛኛዎች የሚንቀሳቀሱባቸው በክልሎችና የከተማ አስተዳደሮች ስም ሁለት ፊደላትን የያዙ ናቸው። ይሄንን የሚቀይር አዲስ አዋጅ ወይም ደግሞ መመሪያ እንደወጣ በግልጽ ተነግሯል ማለት ነው። በጣም ነው ደስ ያለኝ። ያው እንደዚህ አይነት ነገር በሚመጣበት ሰዓት በልባችን እንድናሰላስለው የሚገባን አንድ ነገር ቢኖር የዘረኝነት መንፈስ በብዙ መልኩ መቀጣት ያለበት እንዳለ እንደሆነ በትክክል እንድንረዳው ያደርገናል። ዘረኝነት እንግዲህ እውነት ለመናገር በጣም በፍጥረት ዓለም ላይ እጅግ ተጽዕኖ ፈጥሮ የቆየ ክፋት ተሞልቶ የሰው ልጅ ሲያደርገው የቆየ ነገር ነው። ይሄን ነገር ወደ ሀገር ውስጥ በዚሁ እኛ ባለንበት የፖለቲካ ሪኦት ዓለም ዘረኝነት እንዲተበትና ኢትዮጵያ እስከ ሰሌዳ ቁጥር ድረስ መኪናን ዘርና ብሔረሰቡን መኪናን ለመቀየር እስከተደረገ ተደረገ ጨካኝነት ድረስ ኢትዮጵያ ውስጥ የሆኑ ብዙ ነገሮች ናቸው። ስለዚህ በዚህ ምክንያት የሚቀየሩ አራት ነገሮች እንዳሉ ማሰላሰል እንችላለን። አንደኛ የትራንስፖርት ረጅም ርቀት የመኪና ጫኝ ትራንስፖርት፣ እቃ ጫኝ ትራንስፖርቶች ነፃ ሆነው መገልገል የሚችሉበትን ነገር ያመጣል። በሁለተኛ ደረጃ በክልል ውስጥ ሀብት መመስረት ወይም ደግሞ ሀብትን ማግኘት በክልል ላይ ጥገኝነት የሆነ ወይም ደግሞ ሀገራዊ ከሚሆነው ነገር ይልቅ ሀብት ወደ ክልሎች ወይም ወደ ዘርና ወደ ብሔረሰብ እንዳይቀየር ትልቅ እገዛ ሊያደረግ እንደሚችል እናያለን። በሶስተኛ ደረጃ የኢትዮጵያን ታላቅ ተስፋ ነው የሚያሳየው። እንደዚህ አይነት ነገር በሚሆንበት ሰዓት ኢትዮጵያዊነት አብቦ ለምልቦ ለመቀጠሉ ግዴታ የሚያስብሉ ነገሮች ከሚያሳዩት ነገሮች መካከል አንዱ ይሄ እንደሆነ ልናሰላስለው ይገባል። በአራተኛ ደረጃ ኢትዮጵያ ይሄ አይነት ተግባራት ደግሞ ኢትዮጵያን በዓለም አቀፉ የቢዝነስ ስርዓት ውስጥ የመክተት አቅሟን ሊጨምር የሚችልበት እንደገናም ደግሞ በትራንስፖርት መጉላላት ምክንያት ተሽከርካሪና አሽከርካሪዎች የጫኗቸው እቃዎች በብዙ መልኩ ሲጉላሉ የቆዩበትን ነገር ሊቀርፍ የሚችል ከባድ ነገርም በዚህ ውጤት ሊያመጣ እንደሚችል የምንገምት ይሆናል ማለት ነው። እነዚህን ለመጠቆም ያክል ነው። ወደ ቀጣዩ መረጃ ልውሰዳችሁ። የፕሬዚዳንት ትራምፕ መንግስት ኦቲዝምን ተመልክቶ አንድ ያጋለጠው ዶክመንት፣ አሁን ሲዲሲ የተባለው የአሜሪካ ተቋም በዚህ ዙሪያ ላይ ጥናት አድርጎ መስራት እንዲችል አስገድዶታል ማለት ነው። በዚህ ቆይታ እላደርግላችሁ መምህርና ጋዜጠኛ ዐቢይ ይልማ ነኝ። እንግዲህ ውድ ቤተሰቦቼ፣ ኦቲዝምን ተመልክቶ በጣም ጨካኝ በህፃናት በትውልድ ላይ ብዙ ነገር የሰራ አደገኛ ነገር እንደሆነ ይታወቃል። የትራምፕና የአር ኤፍ ኬ የጆን ኤፍ ኬኔዲ ቤተሰብ የሆኑት ታላቅ የኢትዮጵያ የአሜሪካ ፖለቲከኛ በከፍተኛ ደረጃ ሲሰሩ ከቆዩቸው ነገሮች መካከል አንዱ ይሄ እንደሆነ ተነግሯል። ሮበርት ኤፍ ኬኔዲ ጁኒየር ከዶናልድ ትራምፕ ጋር በመሆን የሰሩት ስራ እንደሆነ ይታወቃል። ስለዚህም በግልጽ የዶናልድ ትራምፕ መንግስት የሚያምነው ኦቲዝም የተባለው ችግር የመጣው ከክትባት ነው ነው ከክትባት የመጣ ነው በሚል በግልጽ በዚህ ዙሪያ ላይ መሞገድ ጀምረዋል። ስለዚህ እነዚህ አይነት ክትባቶችን ተመልክቶ ደግሞ ሲዲሲ የተባለው ተቋም ይዞት የወጣው ሀሳብ አለ። ያው ምንድነው በዚህ ዙሪያ ላይ በቀረበው ነገር ዙሪያ ጥናት አደርጋለሁ የሚል ነው። ዋሽንግተን ፖስት እንደዘገበው ሲዲሲ ፕላንስ ስተዲ ኦን ቫሲንስ ኢን ኦቲዝም ዲስፓይት ሪሰርች ዲስፓይት ሪሰርች ሾዊንግ ኖ ሊንክስ በሚል ያሳያል። እንግዲህ እስካሁን ድረስ ያሉ የተለያዩ ጥናቶች በኦቲዝም እና በ በተለይ በክትባት አሰጣጥ ላይ ምንም አይነት ቀጥተኛ ተጽዕኖ ወይም ቀጥተኛ ተሳስሮት አላገኘንም የሚል ለረጅም ጊዜ የቆዩ ጥናቶች እንዳሉ ይታወቃል። ይህም በተሻሻለ መልኩ ጥናቱ መከናወን አለበት ተብሎ በኦቲዝምን ለማምጣት የክትባት ለረጅም ጊዜ ሲሰጡ የነበሩ ክትባቶች ተጽዕኖን አድርገውታል የሚለውን ነገር ለማረጋገጥ ደ ሴንተር ፎር ዲዚዝ ኮንትሮል አንድ ፕሪቬንሽን የተባለው ሲዲሲ የተባለው የአሜሪካ ተቋም በዚህ ዙሪያ ላይ ጥናት ለማድረግ ማጽደቁን በጀትም ከዚህ ጋር ተያይዞ ያለው ነገር በተመለከተ መረጃ ሰጥቷል። ስለዚህ ኦቨርዌልሚንግ ሳይንቲፊክ ኤቪደንስ አለ በዚህ ዙሪያ ላይ ምንም አይነት ሊንክ የለውም የሚል ማለት ነው። ነገር ግን አስቲል የትራምፕ መንግስት በዚህ ዙሪያ ላይ ከፍተኛ ሙግት አቅርቧል። የትራምፕ መንግስት ይሄን በተመለከተ ብዙ ጊዜ የሰሩ ጥናቶችን ለመንግስት ወይም ደግሞ ለፖለቲከኞች ወይም ለሴክሪቱ ማህበረሰብ የሚያገለግሉ ናቸው በሚል ነው በግልጽ የሚናገረው። እንግዲህ ኬኔዲ እንደሚናገሩት ከሆነ ደግሞ በግልጽ አንታይቫሲን አክቲቪስት ነው እሳቸው የሚባሉት ጸረ ክትባት ንቅናቄን የሚመሩ ሰው ናቸው። እንደሚታወቀው ለአመታት በዚህ ዙሪያ ላይ ሰርተዋል። የዋሽንግተን ፖስት ላይ በወጣው በዚህ ጽሁፍ ላይ እንደሆነ እንደተናገረው በ2020 ጀምሮ የኬኔዲ በዚህ ጋር የተያዘውን በተመለከተ ብዙ ጥናት ለማድረግ ሞክር ያለው ስለዚህም ይሄ ነገር ከክትባት ጋር የተያያዘ እንደሆነ የሚያሳይ ብዙ ነገሮች አሉበት በሚል ጥናቴን ባነው ሪሰርችን እየቀረበ ያለው ከዚህ መሰረት በማድረግ ደግሞ የአሜሪካ ሲዲሲ ተቋም ጥናት ሊያደርግልን ይገባል የሚል በደንብ ፋይት የሚያደርግ ወይም ደግሞ የሚሞግት ሀሳብ ይዘው ቀርበዋል። እንግዲህ ይህንትን በተመለከተ ለረጅም ጊዜ የተነገረና የተወራ ጉዳይ ነው። ይሄ የክትባትን በተመለከተ የተሰሩ ጥናቶች ተብሎ የቀረቡት ለምሳሌ CDC to study vaccines and autism despite much research showing no links በሚል ምንም አይነት ሊንክ የለውም። ነገር ግን በከፍተኛ ደረጃ ጥናቱ ተጠናክሮ ሊቀጥል ይገባል የሚለው ነገር በተመለከተ የወጣውን ነገር መሰረት አድርገን ስናይ ወደ ኋላ በጣም ብዙ ነገሮች ከዚህ ጋር የተያዙ የተሰሩ ጥናቶችን ማየት ይቻላል። እነዚህ ሁሉ ጥናቶችና ሌሎችም ነገሮች ኦቲዝም ከዚህ ጋር የተገናኘ አይደለም የሚል ሊያደላ ጥናቶች ተደርገዋል ነው። እነዚህ እንግዲህ ለምሳሌ የሚታወቅ ክትባት አለ፣ ኤምኤምአር የሚባል ቫሲን አለ። ኤምኤምአር ቫሲን የሚባለው ሶስት የክትባት አይነቶች በአንድ ላይ የተቀመጡበት ነው። ሚዚሊዝ መምፕስ እና ሩቤላ የሚባሉ ማጅራገትር፣ ኩፍኝ እና ሩቤላ የሚባሉ በሽታዎችን ለመስጠት የሚደረግ ክትባት አለ፣ ኤምኤምአር የሚባል ቫክሲን ነው ይሄን ቫክሲን ለዚህ ጉዳይ ተጠያቂ ነው ይሄ ክትባት ለዚህ ጉዳይ ተጠያቂ ነው በሚል በግልጽ እየተሞገተ ነው የሚገኘው። ይሄ እንግዲህ እንደሚታወቀው ለልጆች በተለይም 9 ወራት እስከ 15 ወራት እድሜ ባላቸው ሰዓት ላይ የመጀመሪያው ዶዝ ይሰጣል። ከዛ ሁለተኛው ዶዝ ደግሞ ከ15 ወር እስከ 6 አመት ላሉ ህጻናት የሚሰጥ ነው። በትንሹ በአንዱ ዶዝና በሌላ ዶዝ አራት ሳምንት ያክል ልዩነት መኖር አለበት ተብሎ ነው የሚጠቆመው። ከዛ በኋላ ከሁለቱ ድዙዎች በኋላ 97 በመቶ የሚሆኑት ሰዎች ከዚህ ጋር የተያያዘውን ሪፖርት እንደሚያሳየው አር ፕሮቴክትድ ከነዚህ ከኩፍኝ ከማጅራት ገትር እና ከሌሎች ከሬቡላም ጭምር የመከላከል አቅም አለው በሚል የሚነገርለት ክትባት ነው። ይህም በተመለከተ እንግዲህ ያው እኛ ለረጅም ጊዜ የምንሞግተው እንደዚህ አይነት ነገሮችን በተመለከተ የተሰሩት ጥናቶች የሚያሳዩቸውን አንድምታዎች ነው። በዚህ መሰረት እንግዲህ እንደነዚህ አይነት ነገሮች ያው ለመጨረሻው ዘመን የትውልድን ማይንድ እና የትውልድን ስነ ልቦና አጠቃላይ የትውልድን ጤና እና ሰላም ለመቆጣጠር የወጣ ዴሞኒክ የሆነ ጋንታዊ ዓለም የሚያውጃቸው በጣም በርካታ ነገሮች አሉ። በሚሰጡት አጠቃላይ በነዚህ አይነት ክትባቶች መሰረት ደግሞ ለረጅም ርቀት ትውልድ ዋጋ እየከፈለ ከመጣባቸው ነገሮች መካከል አንዱ ይሄ የኩፍኝ ጋር የተያዘ ወይም ደግሞ ከነዚህ አሁን ከጠቀስናቸው ነገሮች ጋር ተያይዞ ስራ የሚሰሩት እንደነዚህ ማራ ያሉ አይነት ክትባቶች መሆናቸውን መገመት አይከብድም። ምክንያቱም እነሱ እዚጋ ሊያጠኑት ይችላሉ። ምንም አይነት የሳይድ ኢፌክት የለውም የሚል ጥናት ነው ይዞት የሚመጡት እንግዲህ እንደሚታወቀው የኦቲዝም ችግር መቶ በመቶ ህጻናት ላይ የሚከናወን አይደለም። ከመቶ ተከታቢዎች መካከል ምናልባትም ወይ አንድ ወይም ደግሞ ዜሮ ነጥብ አምስት ያክል ፐርሰንት ሊከናወን ይችላል። ይሄ እንግዲህ ከነዚህ የክትባት ስህተቶች መካከል አንዱ ሊሆን ይችላል ብሎ ቢያንስ ለማመንና ለመቀበል በፍጹም የሚፈልጉ አይደሉም። የትራምፕ መንግስት ይሄንን ነው የሚሞግተው። ስለዚህ በቀጥታ ስንመለከተው በቀጥታ ሁሉንም ሰዎች ያጠቃል ማለት አይደለም። ነገር ግን በተወሰኑ ህጻናት ላይ ይሄ ጥቃት መፈጸሙ አይቀርም። በዚህ ዙሪያ ላይ ልንተማመን ይገባናል። ስለዚህ ኦቲዝም የነዚህ ኤምኤምአር የሚባሉ ክትባቶች ያመጡት ተጽዕኖ ወይም የጎንዮሽ ጉዳቱ ውጤቱ እንደሆነ ተደርገው የሚነገረውን ነገር በትክክል በተቀረው ዓለም ላይም ተመሳሳይ ሙግት ቀርቧል። ለምሳሌ በዚህ ኤምኤምአር በሚባለው ቫሲን ዙሪያ ላይ ከቀረቡ ክሶች መካከል አንደኛው የሪቫሲኔሽን ካምፔን የሚባል ተከናውነው የነበረ በ1992 መልሶ ደግሞ አሻሽሎ የመከተብ የሚል ወይም ደግሞ ለዚህ የሚሆነውን ነገር በተመለከተ የሚያሳይ እንደሆነ በደንብ ይታወቃል። ደ ሊንክስ ቢትዊን ኤምኤምአር ቫሲን ኤን ኦቲዝም በሚል የተገለጸውን ጥናት በደንብ አርጎ እዛ ላይ ያሳየዋል። ከዚህ ጋር ተያይዞ የቀረቡ ክሶች አሉ፣ በጣም በርካታ ክሶች። ለምሳሌ በኤፕሪል 1994 ዓመተ ምህረት ሪቻርድ ባር የተባለ ሰው ከዚህ ጋር የብሪቲሽ ሰው ነው። በተለይ ዊጋን የሚባል አንድ ቡድን ነበረውን ንቅናቄ ያ ንቅናቄ በብዙ መልኩ በሀገሪቱ ላይ የተነሳውን ይህንን ክስ ተመልክቶ ብዙ የሞገተ ነው። ኮንሱመር ፕሮቴክሽን አክት 1987 የሚል ኦልሬዲ ከዚህ ጋር የተያያዘም ሕግ እንዲጸድቅ ለማድረግ ከፍተኛ ስራ እንደሰራ ይታወቃል። ሌላው በ1998 ዓ ም ደ ላንሴት ፔፐር የሚባል አንድ ጥናት ተከናውኗል። ይህም ጥናት እንደሚያሳየው ኦቲዝም እና ክትባት ቀጥታ ተያያዥነት አላቸው ወይም ደግሞ የከዛ ጎንዮሽ ጉዳት ውጤት ነው። በሚል እዚህ ሙግት ላይ ይዞት የመቀረበውን እናያለን። ቦርቺ ሰባትም አንድ አውስትራሊያን ዶክተር በዚህ የአውስትራሊያ ዶክተር ነው ዋክፊልድ የሚባል ማለት ነው። ይህም በተመለከተ ያወጣው የቀድሞ ላንሴት ፔፐር በሚባለው የቀረበውን ዶኩመንት ተመልክቶ የሚያጠናክር ሐሳብ ይዞ ቀርቦ እንደነበረ ይታወቃል። ኒው ኢንግላንድ ጆርናል ሜዲሲን የተባለም አንድ ጆርናል ላይም እንደዚሁ አብዛኛዎቹ የአንቲ ቫክሲን አክቲቪስቶች የሚያመጡት ጉዳይ ነው። ነገር ግን ጥናቱ ቢረጋገጥ በጣም ጥሩ ነው ብሎ ይህንም በተመለከተ ጥናት ሰርቶ ተቀራራቢ የጎንዮሽ ጉዳት ሊሆን እንደሚችል አድርጎ አምኖ የጻፈበትን ማየት ይቻላል። በጃንዋሪ 2011 የአሜሪካ ስፔክታከር የተባለም አንድ እንደዚሁ ሞጋች ንቅናቄ ቡድን የሚመራው አንድ መጽሔትና ጋዜጣ ከዚህ ጋር ተያይዞ በጣም የሚገርም ጽሑፎችን ሁሉ አውጥቶ ሞግቷል። ሮበርት ኤም ጎልድበርግ የተባለ ሰው የሚመራው ይሄ ቡድን በዚህ የሚደረግ ጉዳይን በተመለከተ በትክክለኛ የክትባቱና የዚህ ጉዳይ ተቀራራቢነትን ወይም የክትባቱ ጎንዮሽ ጉዳይ ሊሆን ይችላል በሚል አቀርበዋል። ሴት ሙኑኪን የተባለ ይሄ ሰው ደግሞ ፓኒክ ቫይረስ በተባለ በቀረበው ትንትና ላይ እንደገና የኦሎስ ባላንስ ለመስጠት ብዙ ሰርተዋል እና በጣም በርካታዎች በዚህ ዙሪያ ላይ በጣም በርካታ ጥናት አድርገዋል፣ ብዙ ሰርተዋል። ዶሚኒበስ ኦቲዝም ፕሬሲዲንግ የሚል ኦኤቢ የሚባል አንድ ጥናት ዶክመንትም እንደዚሁ በግልጽ ያሳየዋል። ከዚህ ጋር የተያያዙ ጥናቶች ሰርተዋል፣ ብዙ ሪሰርቾች ተሰርተዋል። እንግዲህ አብዛኛዎቹ ሪሰርቾች ግንኙነት የላቸውም የሚል ሲሆን፣ ሀያ በመቶ የሚጠጉት ሪሰርቾች ደግሞ በቀጥታ ግንኙነት እንዳለው አድርገው ዘግበው አስቀምጠውታል ማለት ነው። ይህም በተመለከተ እንግዲህ ለምሳሌ በ2012 ኮረን ኮሃሬን ላይብራሪ የተባለ ተቋም የዳታቤስ ሴንተር ነው የጤና ተቋማት ላይ የሚሰራ ዳታቤስ ሴንተር ነው በ14700 ህጻናት ላይ ምርመራ አድርጌ ያለው ባደረግኩት ምርመራ መሰረት በማለት ውጤቱን ቀደም ብለን ካልነው ነገር ጋር ሊያያይዝ የሚችል ነገር አድርጎ አቅርቦታል ስለዚህ ይሄን በተመለከተ አሁን ደግሞ የትራምፕ መንግስት በዚህ ዙሪያ ላይ የጠለቀ ጥናት ማድረግ እንዲቻል በከፍተኛ ደረጃ የሚሰራውን ነገር እንመለከታለን። እንግዲህ አለማችን በከፍተኛ ጉዳትና ኪሳራ ውስጥ የገባችባቸው ምስጢሮች መካከል አንዱ ኦቲዝም ነው። በጣም የሚያሳዝነው በህፃናት ልጆች ላይ የሚደረግ ነገር እንደሆነ ይታወቃል። ከአንጎል ጋር የተያያዘ ችግር የፈጠሩ ጉዳዮችን ውጤቶች እንደሆነ ይታወቃል። ስለዚህ እግዚአብሔር ሊረዳ እግዚአብሔር ሊያግዘን ከተፈለግን ከክትባቱ በላይ የእግዚአብሔር ኃይል የእግዚአብሔር ማዳን ይበልጣል። እንግዲህ ልጆቻችን ላይ እግዚአብሔርን ክብር የእግዚአብሔርን ኃይል የእግዚአብሔርን ጸጋ የክርስቶስ ኢየሱስን የትንሳኤ ኃይልና የደምና የመንፈሱን ኃይል በላያቸው ላይ በልጆቻችን ላይ ጭነን ልንጸልላቸው እንደሚገባ እግዚአብሔር በቀጣዩ ጽንሶቻችን ምንም ክፋት እንዳያገኛቸው ለጽንሶቹ በጠቅላላ ጸሎት ያስፈልጋል። የእግዚአብሔርን ኪዳን መያዝ ያስፈልጋል። በዚህም የተነሳ ዲያብሎስ ያቀደውን ማናቸውም እንደዚህ አይነት ተግባራትን ለመቀልበስ የእግዚአብሔርን ታላቁን ጸጋ ይዞ ጽንስ መጸነስ ያስፈልጋል ማለት ነው። ጽንስ አስቀድሞ ጾም ጸሎት መያዝ ጥሩ ነው። አንዳንዴ ብዙ ሰው ከዚህ አንጻር ብዙ ነገር አያረግም፣ አይጠቀምም እንጂ ከጽንስ በፊት ጾም ጸሎት ይዞ እግዚአብሔር የተባረከ ዘር እንዲሰጥ በዚህ ክፉ ዘመን ላይ፣ ጨካኝ ዘመን ላይ የእግዚአብሔር መልካምነት ጣቱ ካልገባ በቀር ትውልድ የሚከስርበት ጊዜ ስለሆነ በዚህ ዙሪያ ላይ ጽንስ ከመፈጠሩ በፊት ድንገቴ ከሚሆነው ነገር ይልቅ በፕላን በእግዚአብሔር እቅድ ውስጥ በጾም በጸሎት የተባረከና ምንም አይነት የዲያብሎስ አጀንዳ ክፋትም፣ በሽታም፣ ጭንቀትም፣ ፍርሃትም የማያገኘው እጽንስ ሆኖ እንዲወለድ ለማድረግ በእግዚአብሔር ፊት መጸለይ ያስፈልጋል፣ የሚለው ነገር ለመጠቆም ነው። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ እውቀት ታላቁ እግዚአብሔርን ታከብራለች።